ይሁን የተባረከ ይሁን ዛሬ ልዩ የሆነ ሞለኮታዊ ድምፅ ትንብታዊ አዋጅ የሚፈጸም ቃል ይዤ ወደ እናንተ መጥቻለሁ ይሄ እንደ ኢትዮጵያ አቆጣጠር የነሐሴ ወር ሳያልቅ የነሐሴ ወር ሳያልቅ አሚን ላለኝ ሁሉ በኢየሱስም ይሁንለት ምክንያቱም ቃል ብቻ ተናገርልኝ አለ ኢየሱስ በስጋ ህይወት ዘመኑ ሲያገለግል መቶ አለቃው መጣና ቃል ብቻ ተናገርልኝ አለ። ቃል ኢየሱስ በተናገረ ሰዓት በዛ ሰዓት ልጁ ተፈወሰ ይላል። ዛሬ ከሚወጣው ቃል የተነሳ በጌታ በኢየሱስ ክርስቶስም ጸለይኩላችሁ። ይህ ቃል አካል ያስለብሳል። ለሚያምን እምነት ማለት አማኝ ማለት በሞኝነት የነ ይሁን ብሎ የሚቀበል ነው። ለእርምያስ እንደዚህ አለው እግዚአብሔር እርምያስን ና ገና በእናትህ ማህፀን እያለህ ምን አድርጋለው መርጫ አለ። ሰውዬ አልተማረም ምንም የተማረ አይደለም። ህፃን ነኝ ልጅ ነኝ ይላል። ነገር ግን ልጅ ነኝ ህፃን ነኝ አትበል። ትነቅላለህ፣ ትተክላለህ፣ ታፈርሳለህ፣ ትገነባለህ። ይሄን ቃል በአፌ ዛሬ አስቀምጫለሁ አለ። ዛሬ በአፌ ውስጥ ቃል ተቀምጦ ወደናንተ መጥቻለሁ። የምነቀል ካለ ይነቀላል፣ የምተከል ካለ ይተከላል። አጋንንት ያስቀመጠ ሁሉ በኢየሱስ ስም ይነቀላል፣ በኢየሱስ ስም ይነቀላል። ወረኛ እንዳለው አይሆንም። ሰነፍ እንዳወራ አይሆንም። የእግዚአብሔር ቃል እንዳለው ይሆናል። እቺ መጽሐፍ ቅዱስ እናይና አብረን ደግሞ ኃይል እንቀበላለን። ኢየሱስ ክርስቶስ ጌታ ነው። ትንቢተ ኢሳይያስ ምዕራፍ ሰባት ከቁጥር አምስት ላይ ያለውን አንብቤ አውጅላችኋለሁ። ሶርያም ኤፍሬምና የሮሚልም ልጅ ሊያጠፉ እንዲህ ብለው ተማከሩ ይሁዳን እንውረስ፣ ይሁዳን እንውረር፣ እንበታትነው፣ ተከፋፍለን ተከፋፍለን እንግዛው፣ የጣብኤልንም ልጅ እናንግስበት። ልዑል እግዚአብሔር ግን እንዲህ ይላል፤ ይህ ምክር አይፈጸምም ከቶም አይደረግም። ሰዎች ባወሩበት ወረ ውስጥ እግዚአብሔር ይስማማል ተብሎ አምስትና ስድስት አስርና ሃያ ሰው ስለተስማምቶ ስላወራ እግዚአብሔር የእኛ ፈራጅ የእኛ ዳኛ ምን ይላል። ሰዎች ሊመካከሩ ይችላሉ። በእናንተ ጀርባ ላይ ተቀምጦ በስራ ቦታችሁ ላይ፣ በንግድ ቦታችሁ ላይ፣ በጸጋችሁ ላይ፣ በእናንተ ላይ ቁጭ ብለው ሊመካከሩ ይችላሉ። ተመካከሩ ይላል። ኤፍሬም እና ሩቤል በይሁዳ ላይ እንውጣና እንበትን፣ የሮሲያብን ልጅን ደግሞ እናንገስበታሉ። እግዚአብሔር ደግሞ ምን አለ? ይህ ምክራቸው አይሆንም አይጸናም አለ። ዛሬ በእናንተ ላይ የተመካከሩት ምክር ላይ በኢየሱስም አውጃለው፣ ምክራቸው ከንቱ ሆነ። በኢትዮጵያ ላይ የሚታወጅ የክፉ ጠላቶች የብልጽግና ጠላት ደም አፋሳሽ የሚመካከሩት፣ በቅርብ ሆነው የምራገሙት፣ በርቀት ሆነው ከምዕራባውያን የሚመካከሩት፣ በኢትዮጵያ ዳር ድንበሯ ላይ ቁጭ ብሎ የቀኑት እነ ግብፅ ቢሆኑ እነ ሱዳን ቢሆኑ እነ ኤረትራዎች ቢሆኑ ምክራቸው አይጸናም፣ ደግሞም አይሆንም፣ በኢየሱስም አይጸናም። ከቀበሌ ጀምሮ እስከ ሚኒስትር ድረስ የሚመካከሩ በግለሰብ ህይወት ላይ ለትዳርሽ ለጤናችሁ ለበረከታችሁ ተቀምጦ ተቀንተው የሚመካከር ምክር ከንቱ ሆኗል። እግዚአብሔር አፈረስኩት አለ። ዛሬ የሚያፈርስ ቃል ወጥቷል። በኢየሱስም ቤታችሁ፣ ትዳራችሁ ተስተካከለ፣ ህይወት ኢትዮጵያ ተስተካከለች፣ ወደ ብልጽግናው ወደ ብልጽግናዋ ፈጠነች። የጨለማ አዋሽ ተገልብጧል። አሜን።